የሰርጋችንን ቀን መቁረጥ ወይም መወሰን አለብን። ግን በጭራሽ አይሆንም። እኔ ከዚ ከዚ ከዚ ጊዜ በላይ እኔ ታይም ማቃጠል አልፈልግም። ጥያቄው ከአብርሽ በኩል ይመጣ ዘንድ መልካም ነበረ። ነገር ግን ደግሞ አንዳንድ ጊዜ ምን አለ መሰላችሁ ቤተሰብ፣ ሴቶች ብዙውን ጊዜ የሚፈልጉትን መልስ ቶሎ አላገኝ ሲሉ ሳይወዱ በግዳቸው እነዛን ነገሮች እንዲዳፈሩ ወይም እንዲጠይቁ ይገደዳሉ ማለት ነው። ዛሬ እንግዲህ ሩት ታገያየነው ነገር ይሄን ይመስለኛል። የተወደዳችሁ የቻናል ቤተሰቦች፣ በመላው ዓለም ላይ የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን ፍቅር ለወገናችን ይሁን። በመሰረቱ ሩታና አብሬሽ ከትውውቃቸው ጀምሮ አሁን ድረስ አይቲንግ ወደ ሁለት ዓመት እየተጠጉ ይመስለኛል። ቤተሰብ ሰው ካልተሳሳትኩኝ። እና እንግዲህ ከጅማሬ ጀምሮ ስታዩት ብዙ የስተት ነገሮች ቢፈጠሩም በመሀከላቸው፣ በሄዱበት መንገድ ደግሞ ቀጥለው እዚህ ቢደርሱም አሁን ላይ ደግሞ በመሀከላቸው በጣም ብዙ ሰው በመግባት ብዙ ችግሮች በመፈጠር እንቅፋቶች በስተውባቸው ነበረ እስከ ቅርብ ጊዜ ድረስ ማለት ነው። በመጀመሪያው ደረጃ እንደ ሃይማኖታችንም እንደ ባህላችንም ስንመለከት አንዲት ሴት ልጅ ቀጥታ ትዳር ይዛ ወደ ትዳር አጋሯ ቤት ብትገባ አንድ ላይ መኖር ብትጀምር በትክክል የተመረጠ የተደገፈ መንገድ ነው። ነገር ግን በአብዛኛው እኛ ሀገር ላይ አሁን ላይ ማለት ነው ከነዚህ መስመሮች ወጣ ብለን ነው አብዛኞቻችን ይህንን ሕይወት እየኖርን ያለ ነው እና አንዳንድ ጊዜ ምን አለበት ይህን ሕይወት ባልኖርኩትና እንደ አዲስ በተፈጠርኩ የምትሉበት ወቅት አጋጥሟችሁ አያውቅም ቤተሰብ ይሄ ነገር የሚያጋጥማችሁ ህይወታችሁን ስትሄዱበት እና የሆነ ሰዓት ላይ የሆነ ቦታ ላይ ስትደርሱ በፊት ያሳለፋችሁት ህይወት ትክክለኛ መስመሩ እንዲህ አልነበረም ምን አለ ባልሆነ በቃ እውነተኛ በሆነ ትክክለኛ በሆነ ማናቸውንም ቢሆን ማለት ነው የሚያስደስት ፈጣሪንም በሚያስደስት መልኩ ምን አለ ህይወቴን በጀመርኩ ብላችሁ የምትጸጸቱበት ወይም የምትመኙት እንደ አዲስ ቢሆን ብላችሁ የምትናፍቁት ህይወት በማናችሁም ላይ ገጥሟችኋል ሊሆን ይሆን ይችላል ብዬ አስባለሁ። እኔ በራሴ በኩል እንግዲህ እንደ ሀሳብ ስሰጥ በእርግጥ ሩታና አብረሽ ትዳር ይዘው በትክክሉ በጋብቻ መሰረት እሱም በስነስርዓቱ የትዳር አጋሩ መሆኑን በስነስራ ፈርሞ ሞ ትዳር ሚስቴ ናት ብሎ እሷም የትዳር አጋሪ ባሌ ነው ብላ በአግባቡ ቤተሰብ ወዶ ፈቅዶ ትዳር ሰርጉም ተደርጎ ተጋብተው ቢገቡ እጅግ በጣም ደስ የሚያሳይ ነገር ነው። ይህን ህይወት ደግሞ ብዙዎቻችን እየኖር ነው አይመስለኝም፣ ሳስበው ማለት ነው። መጀመሪያ ላይ ፍቅር ህይወት ላይ ያልሆኑ መንገዶች ይሄዳል። በጣም ብዙ ስቴፖች ትሄዳላችሁ። ትዳር በስነስርዓት ደምድማችሁ ባሌ ነው ሚስቴና ተብላችሁ ሳትፈራረሙ ማለት ነው። አብዛኛው ኢትዮጵያውያን ሴቶችና ወንዶች ላይ የሚደርስ ነገር ነው ይሄ። ይህ ነገር ባህላችንንም አበላሽቷል የኛንም ስብእና አበላሽቷል፣ እምነታችንንም እንዳንጠብቅ አድርጎናል ብዬ ነው ማምነው። ስለዚህ ያለፈ ክረምት ቤት አይሰራም። ስላለፈው ሳይሆን አሁን ስላለንበት ነው መኖር ያለብን ብዬ አምናለሁ። ስለዚህ ሩታና አብርሽ ከአመት በላይ አንድ ላይ ያው ሰርግ ሳይኖር ቤተሰብ ሽምግልና ቢገባም የሽምግልና ፕሮግራም ቢፈፀምም ግን ትዳር ይዘው አልቆዩም። ስለዚህ ሆነም አልሆነም ነገሮች ሁላ ፈልጉም ባይፈልጉም እነሱ ባልወደዱት መንገድ ይሁን በወደዱት መንገድ ሄደዋል፣ እዚህ ድረስ አደለ ቤተሰብዬ። ስለዚህ ከዚህ በኋላ ላለው ነገር ነው መጨነቅ ያለባቸው ብዬ ነው የማስበው። ህይወታችሁን በትንሿም ቢሆን ማጣፈጥ ማሳመር የምትችሉት እናንተ ናችሁ። ነገሮችም ባለመፍራት በመጋፈጥ ቢቻል ፈጣሪን በማስደሰት ቤተሰብ፣ እረ በደንብ ነው እንጂ ፈጣሪን በማስደሰት ብዬ እዚህ ጋር ማረጋገጥ ያለብኝ፣ ምክንያቱም ሁላችንም ጋር ይሄ ህይወት ቢኖር በጣም የተመረጠ ነው። አንደኛው ባህላችንን እምነታችንን እንድናከብር ነው የምንሆነው እና የሰው ልጅ መጀመሪያ ላይ ባልሆነ መንገድ ቢሄድ እንኳን በዛው መቀጠል የለበትም፣ ብዬ ነው እኔ የማምነው። ምክንያቱም እድል ቻንስ ተሰጥቶናል ከፊታችን ማስተካከል የምንችላቸው በጣም ብዙ ነገሮች፣ ቀናቶች ተሰጥተውናል። ስለዚህ ፈጣሪንም የምናስደሰትበት የእኛንም ህይወት የምናስተካክልበት ሰፊ ሜዳ፣ ሰፊ መንገድ፣ ሰፊ ጊዜ አለ። የሰው ልጅ ውሎ ካደረና እድሜ ከተሰጠው እድል እየተሰጠው ነው ማለት ነው። ስለዚህ ስላለፈው እያሰብን ስላለፈው መሄድ በሌለብኝ መንገድ ሄጃለው ብለን ሳንቆጭ ከፊታችን ስላለው ቀጣይ ጊዜ ሀሳባችንን በትጉህ መልኩ በንጹህ መልኩ አሳምረን ህይወታችንን ማስተካከል እንችላለን ብዬ አምናለሁ እና አሁን ለእንግዲህ ሩታ ከሷ አፍ ቢወጣም፣ ያው መቼ ነው ትዳራችንን የምንመሰረተው፣ መቼ ነው የምንጋባው የሚለው ከሷ አፍ ቢወጣም ይሄ የመጀመሪያ ጊዜ አይደለም። መጀመሪያ ላይ አብርሽ ሁሉንም ነገር እንደነገረን ከሁለት ወራት በፊት እንደሚጋቡ ነበር። ነገር ግን ሩታ እንደተናገረችው እነሱ ባሰቡት ልክ አልሄደላቸውም። በዛ ላይ በጣም ብዙ መሰናክል በመካከላቸው ተፈጥሮ ነበረ። ስለዚህ በግልም ስታወራው ቆይ አንዴ፣ ቆይ እንዲሁን እያለሱ ረጅም እቅድ እያሰበ ስለመጣ ይህ ደግሞ እንደ ሴት ስላሳሰባት እንግዲህ በግልጽ ጠይቃዋለች። በነገራችን ላይ ማለት ነው ሴቶች ብዙ ነገር ያስባሉ ወገኖቼ። ሴት ልጅ እድሜዋ ይሄዳል ወንዶች የምታዳምጡ ማለት ነው፣ እድሜ አለ፣ ጊዜ አለ፣ ብዙ መስዋዕትነት የምትከፍላቸው ነገሮች አሉ። ሴት ልጅ እና ወንድና ሴት ምንም በምንም አይነት ነገር ንጽጽር ውስጥ ሊገቡ አይችሉም። ስለዚህ ለሴቶች ቅድሚያ እነሱንም መንገዳቸውን የተፈጥሮንም ሁኔታ አይተው ወንድ ልጅ ቀድሞ ለሴት ባል ያስብ ይገባል ብዬ ነው ማስበው። ሩታ ትክክል ናት። መዘግየት ከዚህ በላይ አያስፈልጋቸውም። አሁን ላይ በደንብ ትዳር መስርተው በትክክል የጸደቀ ነገር በመካከላቸው ስለሌለ ብዙዎች ጣልቃ ገብተዋል በህይወታቸው። ይሄ ነገር ደግሞ በትዳር መቋጨት አለበት፣ ጊዜ መሰጠት የለበትም የሚለውን እኔም አምንበታለሁ። ነገር ግን አሁን ላይ ያው የጾም ወራት ነው። እንዴት አድርገው ሰርግ በዚህ ጊዜ እንደሚያስቡ ባላውቅም ለቀጣይ ጊዜ ግን ከጾም ወር በኋላ ደም ደግሞ ቀነቀጠሮ መስጠት ይችላሉ። ረጃጅም ሰርጎች፣ ረጃጅም የተንዛዙ ድግሶች በዚህ ዘመን ያስፈልጋል ብዬ አላስብም እኔ። ቢደረጉም እነዛ ነገሮች ከሚስኪን ወገኖቻችሁ ጋር ብታሳልፉ ትዳራችሁም ህይወታችሁም እየተባረከ ይሆናል ብዬ ነው ማስበው በዚህ ጊዜ ማለት ነው። ምክንያቱም ህይወትም በረከት የሚኖረው በሱ ነው። የራሳችንንም ደግሞ መልካም ነገር ስብና የምንገነባበት መንገድ ነው። ስለዚህ በትንሽ ነገር ከምስኪን ወገኖቻችን ጋራ ሰርግን ማድረግ የምናወጣውንም ነገር በዛ ነገር ማስኬድ አንደኛ በረከትም ነው፣ ሁለተኛ የህይወትም ደስ የሚል የአጀማመር ምዕራፍ ነው የሚሆነው። እናም ሩታና አብርሽ እንግዲህ ቀጣይ ላይ ህይወታቸውን በምን መልኩ መስመር እንደሚያስይዙ ያው ዛሬን እድል ስጭኝ ነገ ምላሽ ሰጥሻለሁ፣ ሚዲያ ላይ መተን ለኦዲዬንሶቻችን ምላሽ እንሰጣለን ብሏል። እነሱ ፕሮግራማቸው ረዘመ። ቤተሰብ አንደኛ ዱባይ ሄዶ መዝናናት፣ ዱባይ ሄዶ ፕሮግራም ማድረግ ይፈልጋሉ። ከዛ ባለፈ ደግሞ ቤተሰቦቻቸው እዚህ የሚያዘጋጁት ፕሮግራም ላይ መታደም ይፈልጋሉ። እና እንዲህ ያሰበ ሰው ደግሞ በጣም ብዙ ፕሮሰስ አለው ብዬ ነው ማምነው። ስቲል ወደ ዱባይ ስትሄዱ አንደኛ ትኬት ውጤት የትኬት ጉዳይ አለ ትኬት ማዘጋጀት አለ ብዙ ወጪዎች አሉ አልባሳት አለ እዛም የሚያዘጋጁት ፕሮግራም አለ ስለ እውነት ማለት ነው በጣም ትልቅ እቅድ ነው ያቀዱት ይሄ ደግሞ የራሱ የሆነ መወሰን ያለበት መታቀድ ያለበት ነገር የያዘ ነው የሚመስለኝ፣ እና እንኳን አይደለም በእንዲህ መልኩ የታሰበ ነገር ቀርቶ ትንሽዬ ፕሮግራም እንኳን በጣም ብዙ ጣጣ አላት። ስለዚህ እናንተ በጣም ባታንዛዙት ብዬ ነው እኔ በመክራችሁ ምክንያቱም ይህ የሚዛዛ ነገር ሁሉ ለቀጣይ ህይወታችሁ መሰረት ይሆናችኋል። ለቤታችሁ ለተዳራችሁ፣ ብዙ የምሸንፉኑበት ነገር ይሆናል ብዬ ነው ማስበው ካደረጋችሁ ማይቀር ደግሞ ምስኪን ወገኖቻችሁን የሚያስብ ነገር አድርጉ ብዬ ያው እህታዊ ምክሬ ነው በዚህ አጋጣሚ ይመክራችሁ። ምክንያቱም እነዚህ የሚሰጡንን እድሎች ልንጠቀምባቸው ይገባልና። እናም ቤተሰብዬ እንግዲህ እኔ እንዲሁም አብርሃም የሆነ ድንግጥ ነገር ሲል እሷ ይሄን ነገር ስጠይቀው በጣም ተደናግጦ ነበረ። እንዲሁም ደግሞ ይሄ ነገር ሚዲያ ላይ መውጣት የለበትም ነበር ሲል ነበረ አብርሃም። በነገራችን ላይ ማለት ነው ያንተና የሩታ ታሪክ እኮ ማለት ነው ምንም ከሚዲያ የተደበቀ አንዳች ነገር የለውም ስለ እውነት ማለት ነው። አብርሃም ማነው ብትለን ሩታ ማናት ብትለን እኛ ኦዲየንሶች ጥንቅቅ አድርገን ሩታ ማለት እቺ ነች፣ አብርሃም ማለት ይሄ ነው። ከስብእናህ ጀምሮ ከአነጋገርህ፣ ካስተሳሰብ፣ ከሁኔታ ከባህሪቱ ጀምሮ ልንገልጽልህ እንችላለን። በደንብ የተከታተል ሰዎች ማለት ነው። ስለዚህ ሚዲያው ላይ እናንተ የከለከላችሁን ወደኋላ የሸፈናችሁት ምንም ነገር የለም እስካሁን ድረስ። ይሄ ነገር ደግሞ ከሚዲያ ድብቅ የሚሆንበት የተለየ ምንም አጀንዳ የለውም። ምክንያቱም ከዚህ በጣም መውጣት የሌለባቸው ብዙ ነገሮችን ወደ ሚዲያ ከዚህ በፊት አውጥታችሁ ስለምታውቁ ማለት ነው። ስለዚህ ይሄ አይደለም ነገሩ። ነገሩ ምንድን ነው? አንተ ያስፈራክ ወይም ምናልባት ያሳሰበክ ነገር አለ ብዬ አስባለሁ። ያው በትንሹ እኔ እንደተረዳውት በተለያየ አቅጣጫ ፕሮግራም ስላለ ያ የወጪ ነገር ሊያሳስብ ይችላል። በመጀመሪያ ደረጃ ከሱ ውጭ ምንም ሊያሳስበው የሚችል ነገር የለም። ከዛ ባለፈ ግን ሰው ወደፊት ሚስቴና ብሎ ለአንድ የፍቅር አጋሩ ለቤተሰቦቿ ሽምግልና የላከ ወንድ ሌላ ነገር ያሳስበዋል ብዬ አላስብም። አሁን ገና ለአጥናት ብትል የማይመስል ነገር ነው። እሷም ለአጥናት ብትል የማይመስል ነገር ነው። ስለዚህ ዝም ብሎ በአየር ላይ መወዛወዙ ተገቢ አይደለም። ተጠንቅቆ ሁሉን ነገር ወደ መስመር ወደ ሕይወት መመለሳችሁ ተገቢና ተገቢ ነው። ስለዚህ ሩታ የምትሄድበት መንገድ ትክክል ነው። ምንም አይነት ስህተት የሰራችበት ነገር የለም። ትክክል ናት። በቃ እንደ ማንኛውም ሴት የሚያሳስባትን ነገር ነው የተናገረችው። እንዳልነውም እኛ ራሱ ግራ ነበር። ይገባል። እንዲያውም የአብርሃም እና የሩታ ነገር ድራማ ነው እንደዚህ ነገር፣ ምክንያቱም እንጋባለን፣ እንዲ ፕሮግራም ቀጣይ፣ እንደዚህ ያለን ሲል የነበረው አብረሽ ቆይቷል። በጣም ጊዜው ረጅም ጊዜ ነው ይህን ነገር ሲነግረን የነበረው ማለት ነው። ግን ተግባራዊ አልሆነም፣ እስካሁን ድረስ እንዳያችሁት። መሰናክሎቹም ደግሞ ያው እንደነገሩ ነው። ብዙ መሰናክል በመሀል ተፈጥሯል። ስለዚህ ሩታ እንዳለችውም ከዚህ በላይ ማንዛዛት ችግር ለመፍጠር ነው። እስካሁን እያየክ ነው። በመካከላችን በጣም ብዙ ሰዎች ገብቶ ችግር ተፈጥሯል። ስለዚህ ይህ ነገር መገታት፣ ሁሉም ነገር ስርዓት እና አደብ ሊኖረው ይገባል፣ መወሰን አለበት። የትዳራችንም ነገር መደምደም አለበት ብላለች፣ እኔም ደግፈዋለሁ። አንተም ህይወት ግን ቀጥ አድርገህ ከእሷ ጋር መምራት ሙሉ ለሙሉ ልቦና እስካመነበት ድረስ ምንም ከዚህ በላይ መሄድ የለብክም። ሲጀምር አንድ ላይ እየተኖረ ኮ መፈራረሞቿ ይቀራችሁ እንጂ እኮ አንድ ላይ የተኖረ ከዚህ በኋላ ምንም የሚያሸሸ ነገር የለም ወደኋላ እና እዚህ ጋር ምንም ሌላ የሚያሳስባችሁ ነገር የለም። እስቲ ቆይ እንተያይ ምናምን፣ ይሄ አሁን የሚሰራበት ሰዓት አይደለም። ከዚህ በላይ ኑሮ የለም። እውነት ለመነጋገር እና አንዳንድ ወገኖቻችን ደግሞ ይቅርታ አድርጉልኝና ከእምነት ጋ የተያዘ ነገር እዚህ ውስጥ ማስገባት አልፈልግም፣ ግን እሳይ እንደዚህ ላረከኝ አምላክ እኔ እንደዚህ በመሆኔ እኮራለሁ ምናምን የሚሉ ልጆች አሉ። ይቅርታ አድርጉልኝና ማለት ነው በየትኛውም የእምነት ተቋም በክርስትና ይሁን በእስልምና ከትዳር በፊት ዝም ብሎ አንድ ላይ ገብቶ እንዲኖር የሚፈቅድ ሕግ የለም። እውንን ለመናገር የእኛ ጥፋት ነው የእኛ ሰዎች አይደለን ደካሞች አይደለን የእኛ ጥፋት ነው። ከሽምግልና በኋላ ነው ትዳርም ህይወትም ከመፈራረም በኋላ ነው ሁሉም ነገር ማለት ነው አንድ ላይም የሚኖረው ስለዚህ ያው ወጣቶች አብዛኛው የኢትዮጵያ ወጣቶች በዚህ ስተት መንገድ ላይ ነው ያለ ነው ለማለት ይቻላል ዋናው ነገር ግን ከዛ ስተት መንገድ መመለስ በብዙ መንገድ ይቻላል በንስሐ በስጋ ወደሙ እውነቴ ነው የምላችሁ በቅዱስ ቁርባን በተክሊል መጋባት ይቻላል በክርስትና እምነት መጀመሪያ በነበራችሁበት ህይወት ከመቀጠል ይልቅ አሳምራችሁት፣ አንደኛ ፈጣሪያችሁንም አስደስታችሁ፣ እናንተም የተቀደሰ ህይወት ማድረግ ትችላላችሁ። ስለዚህ የኛ የሰዎች ድካም እንጂ ከእምነት ጋር ምንም የተያዘ ነገር እንደሌለው በዚህ አጋጣሚ ለማሳወቅ እወዳለሁ። ምክንያቱም ኮሜንት ስላየው ነው። ቤተሰብዬ፣ እና እኛው ጋር ነው ችግሩ ያለው የኛው አካሄድ ነው በቃ። የሆነ ሰዓት ላይ ዝም ብለን እንዲሁ በደመነፍስ የምንጓዝበት መንገድ አለና የሆነ ሰዓት ነው የምንነቃው። ይሄ ምን ሆነ ነው? በዚህ መንገድ ውስጥ የገባ ነው። እንዲህ መኖር የማፈልጉትን እኮ አንዳንዴ ኖራችሁ አታውቁም? መሄድ በማትፈልጉበት መንገድ ሄዳችሁ አታውቁም? ስለዚህ ይህ ነገር አስቀጥሎ መሄድ ነው ጉዳቱ። የሆነ ሰዓት ላይ ስትነቁ ግን ማሳመር፣ ማስዋብ ትችላላችሁ። ፈጣሪያችሁንም ማስደሰት ህይወታችሁንም ማስባረቅ ትችላላችሁ፣ እናንተ ከነቃችሁ ማለት ነው። ስለዚህ ቤተሰብዬ፣ እኔ ለሩታና ለአብርሽ ያው የመጨረሻ መደምደሚያ የሚሆነው መታወጅ አለበት። ትክክል ነው። ትዳራቸው መጽደቅ አለበት። መፈራረም አለባቸው እንደ ባልና ሚስት እን እንኳን አይደለም የሰው ልጅ እንስሳት እንኳን የራሳቸው ህግ አላቸው እ በደመ ነፍስ የሚጓዙበት ህግ አለ። ስለዚህ እንደዛ ሊሆን ይገባል ነው ምለው። ሩታችን እንግዲህ እንደ ሴት ተረድቼሻለሁ፣ አይዞሽ። ሁሉም ነገር ከእግዚአብሔር ጋራ ሁሉ ነገር ይሰምርልሻል ብዬ አስባለሁም ደግሞ ፈጣሪ እርዳት። በጣም የዋህናት ሩታ ስለ እውነት ማለት ነው። በጣም የዋህታችን ነች። ነገሮች አምሮ ተውቦ ሁሉም ነገር እንዲሰምርላት የምትፈልግናት። በዛ ላይ ደግሞ ለአብርሽ በጣም ጥሩ የሆነ ፍቅር ነው ያላት። ብዙ መስዋዕትነት የከፈለችበት ህይወት ነው። ፈጣሪ እርዳችሁ ነው ምለው። አብርሽም እንግዲህ ብዙ አታስብ። እንደ ሩታ እንደተናገረችው በጣም እቅድ ከፍ ያለ ነው። እንዲህ መሆን የለበትም። ጊዜው ራሱ አይፈቅድም። አሁን እኮ እየኖርንበት ያለው ላይፍ በራሱ እጅግ በጣም ከባድ ነው ብር ማለት ገንዘባችን የወደቀበት ጊዜ ላይ ነው ያለ ነው። ብዙ ሺህ ብሮች ዋጋ ያጡበት ጊዜ ላይ ስለሆነ ያለ ነው። አንደኛ ራስህንም ከመጉዳት በውጪ ቤተሰብም ከሚቸገር በመጠኑ አድርጎ ያማረ ህይወት እንድትኖሩ እንዳትጨናነቁ፣ ቀጣይ ላይፋችሁ ላይ ህይወትን በደንብ አርጋችሁ መጀመር ስትጀምሩ ጀምሩ ማለት ነው። እናንተም ረብሻ ህይወት ውስጥ እንዳትገቡ ከአሁኑ ልታስቡበት ይገባል ነው የሚለው በተረፈ በጉጉት ነው እኛ የምንጠብቃችሁ። አይ ቲንክ እኔ እንጃ የዚህ ጾም ወራቶች ላይ እኔ ሰርግ ታደርጋላችሁ ብዬ አልጠብቅም። ምክንያቱም ጾም ወርን ያለ ነው። ጾም ላይ ደግሞ ሰርግ አብዛኛው በክርስትና የተለመደ አይደለም፣ ስለ እውነት ማለት ነው እስከማቀው እና እንግዲህ እንጠብቅ። እኔ እንግዲህ ቀጣይ ምን ሊፈጠር ይችላል ነጋ አብርሽ ምላሽ ይሰጣል ብሏል። ፈጣሪ ይርዳችሁ። እኛም ማለት ነው ከዚህ በኋላ በእናንተ መካከል ክፍተት ተፈጥሮ ማየት አንፈልግም። በትዳራችሁ ውስጥ ያለውን ደስ የሚል ህይወታችሁ እንድታሳዩን ነው ከዚህ በኋላ የምንመኘው። ጽጌ ገባች ከዚህ በኋላ ፍቅር ተገባች እየተባለ የሚመጣው ትርምስ ከዚህ በኋላ ሊቆም ይገባል። ማንም በእናንተ ህይወት ውስጥ እየገባ እንደፈለገ የሚወስን ህይወት ሊኖ ሊሆን አይገባም ብዬ ነው የማምነው። ከዛ በተረፈ ግን ወንዶች ሴቶችንም ተረዱ ማለት ነው ምክንያቱም ወንድ ልጅ ስልሳ ሰባ ዓመት ከዛም በላይ ድረስ ማለት ነው ቆይቶም ቢያገባ ሜቢ የመውለድ ቻንስ ብዙ ነገር አለ፣ ብዙ ማያጣቸው ነገሮች አሉ። ሴቶች ግን የሆነ የተገደበ የእድሜ እርከን አላቸው፣ እና ያም ድረስ ማለት ነው ብዙ ነገር ስላለ አንዳንድ ጊዜ የራስን ቤት ማመቻቸት ቆይ ቤት ሰርቼ፣ ቆይ ፎቅ ሰርቼ፣ ቆይ ካፒታሌን አብዝቼ የተባለ የሌሎች አጋራች የሆኑ የሴቶችንም ህይወት ከማበላሸት ብታስቡበት መልካም ነው። ለሌሎቻችሁም ነው ይህንን መልዕክት የማስተላልፈው ማለት ነው። ስለዚህ እየተዋደዱ ከመለያየት ባለ ነገር በፍቅር መኖር ይበልጣል ብዬ ነው የማምነው። በተረፈ ወገኖቼ ማለት ነው የሩትዬን የአብረሽን ሰርግ ቆንጆ የሆነ ደግሞ ቀጣይ አዲስ የህይወት ምዕራፋቸውን በጎ እንጠብቃለን። መልካም እመኝላችኋለሁ እኔ በራሴ በኩል ማለት ነው። እናም ለዛሬ ይህን ያህል ካልኳችሁ ይበቃኛል። በሌላ ቪዲዮ እንገናኝ። ቤተሰብዬ፣ ሁሌም እንደምለው ፍቅር ያሸንፋል። ቸርቆዩልኝ እወዳችኋለሁ። ባይ ባይ።